143 ከተሞች፣ 7ሺ ኤግዚቢሽን አቅራቢዎች የታደሙበት አስረኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሐሳብ በአፋር ሰመራ ሎጊያ ከተማ እየተካሄደ ይገኛል። በዚህ ፎረም ላይ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እንዳሉት ኢትዮጵያ የብልጽግና መደላድል እየፈጠሩ ካሉ ሀገራት አንዷ ናት። ሚኒስትሯ በመደመር ሳቤ ከተሞች የብልጽግና ማዕከል እንዲሆኑ በተከናወኑ ሁሉን አቀፍ ጥረቶች ስኬቶች በተመዘገቡበት በዚህ ወቅት ፎረሙ መካሄዱ ልዩ ያደርገዋል ነው ያሉት። ጫልቱ ሳኒ እንደገለጹት ፎረሙ በታዳሚዎች መካከል የእርስ በርስ ትውውቅን ከማጎልበት ባሻገር ተደምረው ለላቀ ስኬት እንዲነሳሱና ለችግሮች በጋራ መፍትሄ እንዲያበጁ ምቹ መደላድልን ይፈጥራል። በከተሞች መካከል የእርስ በርስ ቅርር ቅርብና ትውውቅ ውውቅ እንዲጎለብት በተመራማሪዎችና በዘርፉ ባሉ ተዋናያኖች መካከል ውይይት በማድረግ በከተማ ዘርፍም ይሁን በምሁራኑ ላይ ግንዛቤ እንዲፈጠር፣ ጤናማ ውድድር እንዲኖር፣ የፈጠራና የፍጥነት የልማት ኃይሎች እንዲበረታቱ፣ የተቋማዊ ሪፎርምና የዲጂታላይዜሽን ምርታዎች እንዲስፋፉ በማድረግ በከተሞች መካከል ተቀራራቢ የሆነ ልማትና ፍትሐዊ ተጠቃሚነትን በማረጋገጥ ከተሞችን የብልጽግና ስበት ማዕከላት ለማድረግ ጥረት እየተደረገ ይገኛል። በከተማና በገጠር ትስስሮችን በመፍጠር ምርትና ምርታማነትን በማሳደግ ዜጎች ከተረጂነት ወደ አምራችነት እንዲሸጋገሩ ማድረግ ተችሏል ነው ያሉት ሚኒስትሯ። በከተማና በገጠር ትስስር ምርትና ምርታማነትን በማሳደግና የምግብ ሉዓላዊነትን በማረጋገጥ ኢትዮጵያውያን ከተረጂነት ወደ አምራችነት የተሸጋገርንበት ሰው ተኮር መሰረተ ልማት በኮሪደር ልማትና በጣም ከደረጃ በታች የተጎሳቆሉ የከተማ ሰፈሮችን መልሶ በማልማት በወንዝና የወንዝ ዳር ልማት በአረንጓዴ አሻራ ስራችን በኢትዮጵያ ከተሞች የማንሰራራት የብልጽግና ተምሳሌት መሆናቸውን ያሳየንበት በኢትዮጵያ ታምርት የተገኘውን ድል ከውጭ አገር ሲገቡ የነበሩ የኢንዱስትሪ ምርቶች መካተት የቻልንበት በተቀናጀ የፊስካል ፖሊሲ አስቸጋሪ ከሆኑ የፋይናንስ ውዝብ ችግር ወጥተን የማክሮ ኢኮኖሚ ለውጥ ያመጣንበት እውነታ በአግባቡ ለኅብረተሰቡ በተደራጀ መንገድ ማስተላለፍ ያስፈልጋል። ፎረሙ እንደ ሀገር የተያዙ የልማት ግቦችና ትልሞች ላይ የጋራ መግባባት የሚፈጠርበት ስለመሆኑ ያነሱት ደግሞ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ናቸው። የኢትዮጵያ ከተሞች ፎረም በከተማና መሠረተ ልማት ዘርፍ ሀገራችን የያዘቻቸው ውሳቤዎችና ዕቅዶች ላይ የጋራ መግባባት ለመፍጠር ምርጥ ተሞክሮችን ለመለዋወጥና ስኬቶችን ለማስፋፋት የከተማ ለከተማ ትስስርን ለማጠናከርና የከተሞችን የጋራ ችግሮች በጋራ ለመፍታት እንዲሁም የከተሞችን ሁለንተና የአቅምና ተወዳዳሪነት ለማሳደግ ፋይዳው የላቀ ነው። አደም ፋራህ የመደመር መንግስት ከተሞች የሁለንተና የብልጽግና ሞተሮች ናቸው ብሎ ያምናል ነው ያሉት። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ምንጭነት ከሰባ በላይ በሚሆኑ ከተሞች በተከናወነው የኮሪደር ልማት ስራ የተገኙ ስኬቶች ለአጉራችን በሞዴልነት የሚጠቀሱ መሆናቸውንም አንስተዋል። ከአዲስ አበባ የተጀመረው የከተማ ኮሪደር ልማት ከሰባ ሶስት በላይ በሚሆኑ ከተሞች ላይ በመስፋፋቱ የከተሞቻችን ጽዳት፣ ውበት፣ አረንጓዴ ልማትና የመሠረተ ልማት ጥራትና ቅንጅት በከፍተኛ ደረጃ ተሻሽሏል። በተለይ በአዲስ አበባ የተሰሩ ዓለም አቀፍ ስታንዳርድን የጠበቁ የከተማ ልማት ሥራዎች ለአፍሪካም ሞዴል ሆነዋል። ምክትል ፕሬዝዳንቱ በንግግራቸው መጨረሻ በቀጣይ በመንግሥት የተቀመጡ የትኩረት አቅጣጫዎችን በአንድነት በመተግበር ለላቀ ስኬት መሥራት እንደሚገባ አመላክተዋል።